ጤና ይስጥልኝ ስትልኝ እንዴት ሰነበታችሁልኝ? ውድ የተከበራችሁ የቀድሞው የሚዲያ ዳሰሳ ነባር ታዳሚዎቼና ያሁኑ የካናበብኩት መርሃ ግብር ተከታታይ እንግዶቼ ይህ ቢቢሲ ቮይስ ፎር ዲ ቮይስለስ ቻናል የተሰኘውና መሰረቱን አሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙኃን አውታር ሲሆን ከቲቢኤስ ማለትም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ የምሽቱ የሁለት ሰዓት ዜናን ተከትሎ በያሀ ሳትላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾች የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከእኔ ጋር የአርትፊሻል ኢንቴሊጀንሱ ኢንጂነር አስፈቶ አባይ አብሮኛለ። አብራችሁን ቆዩ። በዛሬው ዕለት የቪቪሲ መርሃ ግብሬ ግንቦት ወርን መዘከር ፈለግኩኝ። ወሩ እንደ ወር በቀዳሚነት ግንቦት ልደታና ስቤ ሳበቃ በህይወት ቢኖር ኖሮ ጠቅላይ ሚኒስትር ተጋዳ ላይ መለስ ዜናዊ ሰባ ዓመቱ ይደፍን ነበር። ስለሌለው አላውቅም። እኔ ግን ፖለቲካዊ አንደበቱ እንደ ወለላ ማር ከሚንጠፈጠፈው ውብ ቃሉ እያነበነብኩ ውየ ባድር አይሰለቸኝም። ባለፈው ሳምንት የጠቅላይ ሚኒስትር ተጋዳላይ መለስ ዜናዊን በድንገት እዝነ ህሊናዬ ውስጥ ውልብ ቢልብኝ ስለ አዳም ስሚዝና ስለ ጃስቲን ፎክስ የተናገረውን አስታውሼ ጥቂት ሀሳብ ሰነዘርኩ። የኔ መርሃ ግብር ካነበብኩት የተሰኘ በመሆኑ የንባብ ዓለምን ዳስሼ ሳበቃ ጠቅላይ ሚኒስተር መለስ ዜናዊን ሳይዘክሩ ማለፍ ከባድ ነበር። ለዚህ ብዬ ዘከርኩት። የመለስ የአእምሮ ምጡቅነት ሚስጥር ሌላ አልነበረም። የንባብ ልዕለ ኃያልነቱ ነበር። የትልቅ ትግሉ ዘመን አንዳንድ ነባር ሰነዶችን በአጋጣሚ ስመለከት፣ ፖለቲካዊ ክርክሮች በእርሱ የሐሳብ የበላይነት የሚቋጩበት ሚስጥርም ሌላ አልነበረም። በንባብ የበለጸገ የሐሳብ የበላይነት ማመንጨት የሚያስችል የስለታም ስናምሮ ባለቤት ስለነበር እንጂ። ባለፈው ሳምንት የአዳም ስሚዝና የጃስቲን ፎክስ አስተሳሰብን አስመልክቼ ባቀረብኩት መርሃ ግብር ታዲያም አንድ ቀለም ቀመስ የሚመስል ሰው በውስጥ መስመር ይሞግተኝ ጀመር። ሙግቱ አንድ ነገር ነበር። ትግራይ አሁን ካለችበት ሁኔታ አንጻር የመለስን ታሪክ መልሰ መላልሰ ብትነግረን ለትግራይ ምንም እርባና የለውም አለ በድፍረት። ይልቁንስ ከቻልክ የፕሪቶሪያው ስምምነት እንዳይፈጸም መደናቀፍ የሆነብን ሚስጥር በእጅ ካለ ብትነግረን ነበር የሚሻለን አለኝ። አከታቲ ካልተሳሳትኩ በስተቀር የህግ ባለሙያ ነኝ አልከይልበል ስል ጠየቅኩት። አዎ የህግ ባለሙያ ነኝ ብሎ አስረግጦ መለሰ። ሌላው ተውና፣ እንደ አንድ የህግ ባለሙያ እኔን እንደተገዳደርከኝ ሁሉ የፕሪቶሪያው ስምምነት መሪ ርዕሱ ምን እንደሚልና ባለስንት ገጽ እንደሆነ ብቻ ብታብራራልኝ ስል ጠየቅኩት። የፕሪቶሪያው ስምምነት ዋናው ርዕስና የገጹ ብዛት የገለጸበት መንገድ አዳምጬ በሚገዳደረኝ የህግ ባለሙያነት ትንሽ ተከዝ አደረገኝ። እርሱን ገባው መሰለኝ። ማለቴ ብሎ ጸጥታውን አደፈረሰው። እናማ እኔ የማውቀው ይኸው ነው፣ ተሳስቼ ይሆን ብሎ ፍጹም በተሰበረ ልብ ጠየቀኝ። አዎ፣ ተሳስተሃል የገለጽከው ርዕስና የሰነዱ የአንቀጽና የገጽ ብዛት አንተ ልትገልጸው በሞከርከው የቁጥር መጠን አይደለም። በእርግጥም መግቢያውን በዚህ ደረጃ ከሳትክ የሰነዱ ይዘት ላይ አትሳሳትም ብዬ አላስብም። ለሁሉም ጥቅል ሰነዱን በትጋት አንብበው። የመለስን የንባብ ባህል በግንቦት ወር ስዘክር ምን ይህን ታሳቢ በማድረግ ነበር ከማለቴ በትግራዋዊ ጨዋነት ሲጸጸት ተሰማኝ። ለመሆኑ እስቲ አንተው ንገረኝ ሲልም በትህትና ጠየቀኝ። እኔም እንደሚከተለው ገለጽኩለት። ትህትና የተሞላበት ወዳጄ ታዲያ ለማዳመጥ ዝግጁ ሆነ። እኔም ገለጽኩለት። ርዕሱ አግሪመንት ፎር ላስቲንግ ፒስ ስሩ ሴሴሽን ኦፍ ሃስቲሊቲስ ነው የምትለው አጭር ናት እንደሚባልና የገጹ ብዛት ደግሞ አንተ እንደገለጽከው የተጋነነ የገጽ ብዛት ሳይሆን ስምንት ገጽ እና ባለ አስራ አምስት አንቀጽ መሆኑን አስታወስኩት። ይኸው እያወዛገበን ያለው ስምንት ገጽ የፕሪቶሪያው ስምምነት ይዘቱ ምን ያህሎቻችን አንብበነው ይሆን? መለስ ይመክረን የነበረው ይኸው ነበር። በንባብ የእውቀት ትጥቃችሁን ሳታጠናክሩ ለክርክር አትውጡ ይል ነበር። ዛሬ አገሩን ባትለቀለቀው የዩቱብ ማዕበል ሰው ድፍን ሦስት ሰዓት ሲያምባርቅ ውሎ ሲያድር፣ እንደ አድማጭ ተመልካች ምን አዳመጣችሁ፣ ምንስ ትምህርት ቀሰማችሁ ተብለን ስንጠየቅ መያዣ መጨበጫ የምናጣውም ከንባብ ክህሎት በራቀ ነገር ግን በስሜትና የተሳሳተ የመረጃ ምንጭ ስለምንጠቀም ነው። በማናለብኝነት የሚቀርብ የጨበጣ አይነት ንግግር በመብዛቱም ጭምር ነው። እናማ በክብር ያለፉ ቀደምት ትግራዎት በዘመናችን የገጠማቸው ተግዳሮት የምንወስደው ትምህርት ቢኖር ያለፉት ወሳኝ ሌጋሲዎችም ብናጣጥማቸው ኖሮ በዚህ መጠን ባልተጎዳን ነበር። ዝነኛው ትግራዋዩ ሊቅ ነጋድራስ ገብረሕይወት ባይከዳኝ የሚሏት አባባል ሁሌ ከልቦና አያጠፋም። ለዚች ሀገር ከልቡ የሰራ ሰው ቢኖር ወዮለት ሲሉ ውደው አልነበረም። እናማ የህግ ባለሙያ ነኝ ባዩ ግለሰብ ግንቦትና መለስን አስመልክቼ በሠራውት አጠር ያለ እና በቲቢኤስ ቴሌቪዥን የተላለፈው መርሃ ግብር በሱ ቤት ምን ይጠቅመናል? የሚል መልእክት ለማስተላለፍ ቃጣው። ይልቁንስ መለስና ጓዶቹ የነጋድራስ ራስ ገብረ ሕይወት ባይከዳኝን ንግግር ቢያጣጥሙት ኖሮ ትግራውት ትምህርት መቅሰም በቻል ነበር። መለስ ስጋው አርፎ ይሆናል እንጂ በተለያዩ የዓለም መድረኮች እየተሟገተ ስለ ምጣኔ ሀብታዊ፣ ፖለቲካዊ እና ማህበራዊ ስንክሳሮች እኛም ብናጣጥመው ኖሮ ትምህርት መቅሰም በቻል ነበር። ይልቁንስ ወደ ተወዳጁ መሪ የግንቦት ትዝታዎች ልመለስ። የጠቅላይ ሚኒስትር መለስ የልደት በዓሉንም ሆነ የህልፈት ቀኑን ሳስበው አንድ ሁነት ትዝ ይለኛል። ወቅቱ የዛሬ 18 ዓመት ሴፕቴምበር 6 2007 ማለዳ ላይ ነው። ሁለት ጥቁር እንግዶች በቅጥር ግቢው ተከሰቱ። አንደኛው የታይም መጽሔቱ ዋና አዘጋጅ አሌክስ ፔሪ ነበር። ሁለተኛው ደግሞ የፎቶ ጋዜጠኛው ቶርፊን ፓኖስ ነበር። ቃለ ምልልሱ ዘለግ ያለ ቢሆንም፣ አሌክስ ፔሪ ግን እጥር ምጥን አድርጎ በሦስት ገጽ ነበር በወቅቱ በታይም መጽሔት ያቀረበው። በአሁኑ ሰዓት አድማጭ ተመልካቾች ካላችሁ የማድመጥ የማየትና የመስማት የሳሳ ስሜት የተነሳ ሦስቱን ገጽ ለማቅረብ አይቃጣኝም። ከመረጥኳቸው ሁለት አንኳር ሐሳቦች ውስጥ ግን የመሰጡኝን ሁለቱን ላቅርብላችሁ። የታይም መጽሔቱ ዋና አዘጋጅ አሌክስ ፔሪ ካቀረባቸው በርከታ ጥያቄዎች መካከል ሁለት ዘለላ ጥያቄዎችን ልዋስ። የአፍሪካ መሪዎች ቤተ መንግሥታቸውን ላለመልቀቅ የሚያሳዩት ዳተኝነት ይታወቃል። እርስዎ ግን በቅርብ ጊዜ መንግስታዊ ስልጣኖን እንደበቃዎትና ስልጣን ለመልቀቅ ሙሉ ፍላጎት እንዳለዎት ፍንጭ ሰጥተዋል። ተጨባጭ ምክንያቶ ምን ይሆን ሲል ትህትና በተሞላበት ሁኔታ ጠቅላይ ሚኒስትር መለስን ጠየቃቸው አሌክስ ፔሪ። መለስ ለጥቂት ደቂቃዎች በሐሳብ ባህር ይዋኙ ነበር ብሎ ጻፈው። በረዥሙ ትንፋሽ ውጠው በትጥቅ ትግሉ በሀገር መምራቱም ቆየበት። በእርግጥ እድሜ ከሰጠኝ አሁንም ጥቂት ቀሪ አመታት ይኖሩኝ ይሆናል። በተረፈ ግን አብን አራንድ ፎር ኳይት ኤ ሎንግ ታይም ደከመኝ በማለት ፖለቲካዊ ዓለም ለመቆየት ሀሳብ እንደሌላቸው መለስ ገለጹ። ጠቅላይ ሚኒስትር መለስ ዜናዊ ለትውልድ የሚሆን መጽሐፍትን እየጻፉ ተማራማኝነትን እንደ ህልም ይዞ ለመቀጠል ሀሳብ እንደነበራቸው በሁለተኛ ወገን እሰማ ነበር። በዛ ስለታምና የቀለም ጠብታ የማይነጥፍበት ብዕራቸው የትግራይ ህዝብን የትግል ታሪክ አደራጅቶ ለመሰነድ የቆየ እቅድ እንደነበራቸውም ይታወቃል። እኔም ህያው ምስክር ነኝ። የታም መጽሔቱ ዋና አዘጋጅ አሌክስ ፔሪ ታዲያ ለጠቅላይ ሚኒስተር ተጋዳ ላይ መለስ ዜናዊ የሰነዘረላቸው ሌላኛው ጥያቄ እንዲህ የሚል ነበር፣ ዋት ኪፕስ ዩ አዌክ አደናይት ነበር ያላቸው። ውድቅ ሌሊት ላይ ከእንቅልፎ የሚያባንኖ ጉዳይ ምን ይሆን ብሎ

የዕድገት ጉዞ አውስተው ላለፉት አንድ ሺህ ዓመታት አንቀላፍታ እንደነበር አስታወሱ። እዚህ ላይ ጌምስ ሮቢንሰን እና ዳሮን ስመልጉ ዋይ ኔሽንስ ፌል በሚለው መጽሐፋቸው የሚጠቅሱትም ይኸው የመለስ አነጋገር ነበር። እናማ መለስ ቀና ብለው ቀጠሉ። አሁን ከአንድ ሺህ ዓመታት በኋላ መታየት የጀመረው የህዳሴው የብርሃን ወጋገን ላይት ኦፍ ሪኒውል ደንገዝገዝ ብሎ እንዳይጠፋም እሰጋለሁ። ላይት ማይት ቢ ዲምድ ባይ ሰም ብሎዲ ሚስቴክ ሳምዌር። የአባባል ቃል በቃል ወደ አማርኛ ልመልሰው ይህ የብርሃን ወጋገን በሆነ እጅግ መጠኑ የከበደ ስህተት ወይም ደግሞ ብለዲ ሚስቴክ በሆነ ሰውና በሆነ አካባቢ እንዳይፈጸም መለስ ስጋት እንደነበራቸው አጥብቀው ነበር። ለታይ መጽሔት ዋና አዘጋጅ ለአሌክስ ፔሪ የገለጹለት ይኸው ነው። መለስን በግንቦት የዳሰስኩበት አጭር ዝግጅት ይኸው ነበር። ጠቅለል ሳደርገው፣ እባካችሁን በተሳሳተ መረጃ የተነሳሳን የተሳሳተ መልዕክት ባናስተላለፍ ደስ ይለኛል። ትዕግስት እኮ ነው፣ በቃ ትዕግስት መጠበቅ ነው። በቃ ለ24 ሰዓት ገፋቢ ለ48 ሰዓት ከጠበቅ ነው ያ የሚፈለገው መረጃ ኩልል ብሎ ከሚመለከታቸው ሰዎች ይመጣል። እስከዛ ድረስ ግን የግምትና የስማ በለው መረጃዎችን ባንረጭ እኔ ፍላጎቴ ነው። ምክንያቱም ዘመኑ ቶክሲክ ነገር ነው፣ ተቀጣጣይ ነገር ነው፣ ስሙች ፍራጃይል የሆነ በቃ ስለሆነ አንዱ ከአንዱ ተቀብሎ ለአንዱ ሲያስተላልፍ እንኳ ፍጹም የተሰባበረና ያልተሟላ መረጃ ነው የሚያስተላልፈው። ስለዚህ እንዲህ አይነት የለመለመ የመረጃ ዘመን በእጃችን ገብቶ በአግባቡ ሳንጠቀምበት ስንቀር እኔ እንደ አንድ የኮሚኒኬሽን ባለሙያ በቃ ሐዘን ይሰማኛል። እኒሃው መልካም የግንቦት ወር ይሁንላችሁ። አዘጋጁ ታደሰ ሚዛን ተካ ነበርኩ። ከዚህ ከአሜሪካ ዋሽንግተን ስቴት ከቀሪው የትግራይ ብሮድካስቲንግ ሰርቪስ የተለያዩ መርሃ ግብሮች ጋር መልካም ጊዜ እንዲሆንላችሁ እመኛለሁ። ደህና ሁኑ።